ማጠባጠብ ነበረ። ዛሬ እየላችሁ የመጣሁት በጣም የሚያምር ብሎድ ጸጉር ነው እና እንዴ ነው ከስተመር የምታረጉት ከጀርባ እንዴት ነው የምትሰሩት የሚሉት በጣም ብዙዎች ላይ ቁናን ዛሬ ውስጥ ሁሉ አሳያችሁ ነው። ትንሽ ከለር እናደርገዋለን ስር ስሩ። ከዛ ውጪ ክላክ አድርገን ዋክስ አድርገን እንዴ ነው የጸጉር ከስተመር አርገ የምንሰራው የሚለውን እናሳያችኋለን። ከዛ ደግሞ ከስተመር ላይ አድርገን እናሳያችኋለን። እስከ እስከመጨረሻው ከተከታተላችሁ የምትወዱት ይሆናል ወደ ስራው በመጀመሪያ አሻንጉሊታችን ላይ ፌስታሉ እናደርጋለን። ምክንያቱም ቀለም በምንሰራበት ሰዓት ቀለም እንዳይነካብን ግዴታ አሻንጉሊት ማለት አለብን ማለት ነው። እናደርጋለን ፕላስተራችን ፕላስተር እዚህ ጫፍ ያለው ፕላስተር ለመጣ እንደምታዩት ፕላስተራችንን አርገናል። ከዛ በኋላ እንደዚህ ካሉ ዘጋጀ ሊማሌ ይዘምንተናል እንግዲህ በምታዩት መንገድ እናረጓለን

እኛ ጋር አዲስ ሲከፈት ነው እሱ ሱቅ አለ። የተለያዩ ለጸጉር ቤት የሚሆኑ ግሎዎችን ከፈለጋችሁ ዋክሶችን፣ ቀለም መበጠጫ፣ ሜሾችን ሁሉንም ከእኛ ጋር ማግኘት ትችላላችሁ። ስልካችን አለ፣ በሱ ስልክ መደወል ብቻ ከእናንተ የሚጠበቀው ወይ ኢንስታግራም ላይ ማውራት እንችላለን። ስለዚህ ቺም እንደዚህ ካዘጋጀ በኋላ እዚህ ጋር ደግሞ ያዘጋጀናቸው ፕሮዳክቶች አሉ። የቀለም መበጠጫ አለ አስር ቁጠሩ የምንጠቀ የቀለም መበጠጫ ከዛ ውጪ ቀለሞች አሉ። አሁን ለማውረድ ያሰብነው አምስት ሰላሳ አምስት ነው። ይህ ቁጥር ትንሽ ዳርክ ብራውን ነገር ነው። ስለዚህ ይህ ቁጥር ነው የሚጠቀመው ወደ ስቴፕ እንሄዳለን ማለት ነው። እና ጠጋር ካሜራ ቀለማችን እናወጣለን። እንደምታዩት አምስት ሰላሳ አምስት ዘጋጀ ነው። አስር ቁጥር መጠጫ ነው። አስር ቁጥር መጠጫ ከዛ እቺ ብዙ ጊዜ ማንም ሰው አያውቃትም። እቺኛው የምትረዳው ይሄኛውን ለመብሻ ታስቦ በእኔ ተሰራ። ስለዚህ በዚች እንመሳለን። ከዛ የምታስፈልገን ያህል ነው የምንበጠብጠው ቀለሙን ማብዛትም ማሳነስም የለብንም። ይሄ በቂያችን ለኛው ለኛ ሰርሱ ነው ስለሆነ የምናስተካክለው በጣጫችን ከቀለሙ ጋር ባላንስ የሚያደርግ ቢሆን ብናደርገው አሪፍ ነው።

እሺ ቀለማችን አዘጋጅተናል አሁን ልንቀባ ስለሆነ ይህ ጓንት ግን ቀይ ነገር አይደል አለ አዎ እንግዲህ ብሎ እኛም ማለት ጓንታችን እናደርጋለን ጓንታችን ካደረግን በኋላ ወደ አዘጋጀነው ቀለም እንሄዳለን ማለት ነው እሺ እንደምትሉት እኛ ወንድ ስርስራ ነው እዚህ ድረስ አካባቢ ድረስ ነው የምንገባው። ስለዚህ ምን እናደርጋለን? ቀለማችን መቀባት ምንጀምረው ከዚህ ጋር የተለየ ምክንያት የለውም። ቀለማችን ከዚህ ምንጀምርበት ያው ለእኔ እንዲመቼ ነው ከዚህ የጀመርኩበት። ምንጠቀሙ ዳርክ ብሎ እስከሆነ ድረስ የትኛው ሳይድ ቀለሙ ብንጀምረው ምንም አይነት ችግር አያመጣም። ምንም አይነት ጉዳት የለውም ማለት ነው ላይ እንደምንነሳለን እንደምታዩት ትንሽ ከለሩ ጠቆረ ማለት ጀምሯል። አያችሁት፣ ቀስ እያለ ደግሞ እየጠቆረ እየጠቆረ ይመጣል። አዙረን እየከባ ነው እንደምታዩት ጠቆር እያለ ነው። ገና ስንቀባው ራሱ ጠቆር እያለ ነው። በዛ ስሄድ ያለው ደግሞ በደንብ ጠቁራል። ልብስር ላይ እንደምታዩት ጠቆር እያለልን በመሽ ይመስላል ሲታይ። ግን የሚያስፈልገው ብራውን ስለሆነ እንጠብቋለን፣ ታይሚንግ እንሰጠዋለን ማለት ነው። ያው በዚ ስሄድ እንደምታዩት ጋራችን እያያዘ ግን ለምታዩት ቀለማችንን ቀብተናል። አንድ 15 ታሪክ አስቀምጠነዋል። ከዛ በኋላ አሁን ልናሳጥበው ነው። እንደምታዩት ይሄኛው አሁን የቀባነው ቀለም ኮፊ ብራውን፣ ይሄ የቀባነው ቀለም ኮፊ ብራውን የሚባል ነው። እንደምታዩት ወረድ አድርገህ ነዋ። አሁን ወደ አጠባይ ማለት ነው።